በት ያው ልጀምር። ይህንን ሰልፍ ለብዙ ጊዜ ፈልገው እመኘውም ነበር በአገሩ ላይ ለሚሆነው ለሚካሄደው ነገር ሁሉ እመኘው ነበርና በደንብ አላወቅኩም፣ አልሰማውም ነበር እና ከረፈደ ነው አሁን የሰማሁት። ስለዚህ ሰልፉን መቶ በመቶ ደግፌ ነው ወጣሁት። ሲቀጥል ለምንድን ነው የደገፍከው ካላችሁኝ በተለይ በሶስት ነገሮች በሀገራችን ላይ ይህ መጀመሪያም ሲነግረን የነበረ በውስጡ በላዩ ማር የተቀላቀለበት በውስጡ መርዝ ያለበት ይህ ዶክተር አብይ የሚባል ከመጣ ጀምሮ የሚነግረን ለእኔ ሶስት ምልክቶች ነበሩ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን የተቆረቆረ በመምሰል አዛይ በመምሰል አባቶችን አስታርቃለሁ በሚል ስበብ ሊያፈርስ እንደመጣ ይገባይ ነበር ይገባይ ነበር። ከዛ ቀጥሎ ደግሞ ሲናገር ሁልጊዜ ጊዜ እንደሚታወቀው ሁሉ አገር ካህዲ የአገር ምስጢር እየ አወጣ ለወነግ ባለስልጣኖች ስልጣኖች ስሰጥ ነበር እንዳትሞቱ እንዳት ገደሉ እኔ ምስጢር ስሰጣችሁ ነበር ብሎ ሲነግረን ነበር። ስለዚህ በድብቅ የወነግን ሴራ ሊያስፈጽም አማራን ከኢትዮጵያ ነገድ አማራን ከኢትዮጵያ ሊያጠፋ እንደመጣ ሁለተኛው ምልክቴ ነበረ። ስለዚህ አንደኛ እማያነብ እማያነብ ተዘጋጅቶ የማይመጣ በመጽሐፍ ቅዱሳችንም መሪሽ ሕፃን የሆነ አገር ወዮልሽ፣ መሪሽ ወዮልሽ፣ የሆነ አገር ወዮልሽ፣ ሕፃን የሆነ ማስተዳደር ብቃት የሌለው ብቃት የሌለውና እኔ ማስተላለፍ የመጨረሻ የምፈልገው አገራችን ከእጃችን ላይ እያመለጠችን ነው። ይህ ሰውዬ እያፈረሰ ነው። ይህ ሰውዬ አገራችንን ቀስ በቀስ እያፈረሰ እየናደ ባዶ ምድረ በዳ ሊያደርግብን ነው። ስለዚህ ከዛሬ ጀምረን በጎበዝ አለቃ በተለይ እንደ ነገድ አማራ በነገድ በጎበዝ አለቃ መመራት አለባት። አቶ ደመቀን ማመን የለብንም። ለ30 አመት ለ30 አመት ጥርፍ ጥፍር ሲያስነቅል ልዩ ልዩ ደባ ሲያስተራብን የነበረ ደመቀ መኮንን ነው። እሱም ለፈለግ የለብንም። ኦርቶዶክሳችንን ሲያቃጥል ሊቃውንቶቻችንን ሲያሳርድ ለሰላሳ አመት ደመቀ መኮንን ቀጥሏል። እሱን ማመን የለብንም። ከዚህ ያለውንም አገኘተሽ አገርንም ማመን የለብንም ማመን የለብንም። መለስን ሲያመልክ የነበረ ሰው ነው። መለስን ሲያመልክ የነበረ አገኘተሽ አገር ነው። አሁንም ደብረ ማርቆስ ላይ ሂዶ ምንድነው ያለው? ብልጽግና የዓለም ተስፋ ነው። አማራ እየሞተ ቤተክርስቲያን ክርስቲያን እየታረደች የዓለም መንግስታት እንደ። በሰው ደም ስለተዘፈዘፈ ነው። የዓለም አሜሪካናት ብልጽግና ተስፋ የምታደርገው ነው። ሩሲያናት ቤተ ክርስቲያንን ስላቃጠለ ብልጽግና የዓለም ተስፋ ነው። ቀደም መለስን ሲያመልክ፣ አሁን ይህን አስገዳይ እንም በአማራ ደም የሚጨማለቀውን ዶክተር አቢጂን የሚደግፍ እሱን የሚያመልክ ስለሆነ አገኘው ተሻገርንም ማመን የለብንም። በጎበዝ አለቃ መተዳደር አለብን። በልዩ ኃይላችንና በጎበዝ አለቃችን መተዳደር አለብን። ወጣቶችን ማድረግ አለባችሁ እላለሁ።